የሆነ ነገር አድርጌ ነበር፣ ግን ያንን አላመጣልኝም። ዛሬ እናቴን አይሻት ኦምሪ ሀያቲ እንደው ዩቱብ እንደው እንደው እን እንደው ሰዓቴ ሞልቶ እንደው እንደው ምን እንደሚያደርገኝ አይቼ ሰላም ነው እማ፣ ሰላም እሺ። ብዛይን ይሁድ አልተቀየረም። ሳ ሰላምነሽ እልኛ ድንግሉዋ አዎ፣ ተቀየረ ምረዲን ዛሬ አላህ ረጅም እድሜና ጤና ይስጥልሽ። አሚን አሚን ያረብ። ረቢ ሁላችንንም አላህ እድሜና ጤና ይስጣቸው። በሀገራችን ላይ አብረናቸው እናሳልፋለ ያድርገን። ያ ረብ ያ ረብ ምን ካድማቸው አላህ ያርገን። ዘይነባ የ እያለችሽ ነው። ማሻ አላህ በይ፣ ቀይርያቸው እናትሽን ደብቅያቸው አላህ ያገናኝሽ። አሚን አሚን ያረብ ፈንትሽ ፈንትሽ ፈንትሽ ፈንትሽ ፈንትሽ ምን خلاص አመሰግናለሁ أ... የኔ

ማናት ቀበጥ እንኔ ዜናባ ህድንግሏ አሳቅሽኝ። ዜናባዬ መሪማ እንዴት ነሽ? ደህና ነሽ? ደግነሽ መዋዬ ሰላም ነሽልኝ ሰው ሁሉ እንደው እስከ ስልሳ ሰባ ሀምሳ አርባ ላይክ ይዞ ይወጣል። እኔ ኮ ሀያ በላይም ሀያም ከገባ አልሀምዱሊላ ነው። ሀያ የሚገባው ባንች ርጅኝ ነው የኔ ላይክ ማለት ነው። ኮፒ ነበረባት ማን ማና ኮፒ ነበረባት